ሰላም አለይኩም ወረሕመቱላሂ ወበረካቱ። ጉድና የተከበሯችሁ የአሊማ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ አልሐምዱሊላ። እናንተ እንዴት ናችሁ? ስራ ቤት ነት እንዴት ነው? ከእኔ ጋር ሰላም ነው አልሐምዱሊላ። ዛሬ የሆነ ተጠይቄ ነው። ፎቶ የምንለጥፍ ሰዎች ፎቶ የምንነሳ ሰዎች ከአሁን ቀጥለን መተው አለብን ማለት ነው። ምንም እንደማይጠቅም ነው እየተነገረ ያለው ሀራም ነው። ከሀራሙ አልፎ ደግሞ አሁን ላይ ለሌላ ነገር እየተጠቀሙት ነው። አላህ ይዳብቀን። አሁን ቪዲዮውን ማሰማች ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ስሙት፣ ላይክ አድርጉ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉኝ። አመሰግናለሁ። የገረመኝ የገረመኝ ጉዳውም ሆነ ሲህሩ በአካል አላየኝ እንዴት ይበላኛል? ይሄ ነገር እውነት ነው እንዴ? ወይስ እያስፈራሩኝ ነው? ንገረኝ እስቲ ኡስታዝ ባረክ፣ ባረከ ላሁ ፊክ። እንዳታልፈው ፌስቡክ ላይ ባለ ፎቶ ሲህር ይሰራል ጉዳም ራሱ ይበላል በፎቶ በፎቶ ማለት ነው ፌስቡክ ላይ ቲክቶክ ላይ እምን ላይ የሰቀላቸው አውርዱ። ሀራም ሀራም ሀራም ሀራም። የሀራም መጥሪያ ጥቅም እንደሚያገኙ አ አለ አብሪ እንትንሽን አድገሽ ራሱ ቃ ምን ትሰሪያለሽ? ሰው አበባ እያለ ሰው የሆነ ኪታብ ነገር እያለ ፕሮፋይል የሚደረግ በትንቃ ግስቷል። ምን አይነት ሙዲ ሁ ይበላል ይበላል። እንቅታር ቦሎ ዘላይ ይሄ አደጋ ነው። እንደ ቡዳስ እኔ እኔ እኮ በአካል አልታይም። በአካል ባትታይ እንኳን ፎቶሽ እየታይ አይደለም? ባህሪሽ የሚገለጽለት ሰው ቁጭ ብሎ ቡዳ ይበላል

ወከቲሩ ሚነል ዓኢኒን ብዙ ጉዳይ የሚበሉ ሰዎች ይአሩ ፊልመዒን በሚታየው አካል ላይ ማለት ነው። ቢልወሱ ምን ገይር ሩእያ ፊልሙዓየን በሚገለጽለት ሰው መልኩን ሳያየው ጉዳይ ይበለዋል። ዛድ ልመዓድ ሃቂቃ እንግዲህ ተመልከቱ ጉዳችንን ማለት ነው። በአሁኑ ሰዓት ሁሉም ሰው በሽተኛ ሆኖ አለ። ሁሉም ሰው ያኔ ታሟል። ጤነኛ ሰው የለም፣ ግን በተለያየ ነገር ነው። በራሳችን ችግር ነው በሽተኛ የሆነው እና ልንጠነቀቅ ይገባል። ፎቶቸውን በፌስቡክ በምን የለቀቃቸው አውርዱ ማለት ነው። ለሰው አትላኩ። ብዙ ጊዜ ሐላስ ፎቶ አንድ ጊዜ ሀራም ነው ተብለናል። ቢያንስ ሀራሙን ፈርተን ራሱ ባንተው እንኳን ለጤናችን ወይም ደግሞ ለመኖራት ለመቆማችን ስንል ከዚህ ነገር ውስጥ ልንወጣ ይገባል ማለት ነው። እና አላህ ይጠብቀን። ሁላችንንም እንጨርሰው። ቪዲዮ አራተኛው ጥራስ መቶ ሀምሳ ሦስተኛው ገጽ ላይ ይህን ያስቀምጣሉ። ኢማም ኢብኑ አልቀይም رحمه الله تعالى እንበደም ብለን ልንይዘው ይገባል። ተጽዕኖ አለው። አሁን ማዕውር ሰውም አላየኝ እንዴት ጉዳይ ይበላኛል። ማየት አይደለም፣ መገለጽ ራሱ አንዳንድ ሰው እንግብ ጋቦት አለው። ልክ ምግብ ላይ የምንጓጓለት ምግብ አለ አይደል? ምግብ ምግብ በጣም እንደው የምንወደው ምግብ ማለት ነው። እንደው ቶሎ አቅርቡት፣ እረ ቶሎ አቅርቡ፣ እንደው በቃ ምራቃችን አፋችንም ሙልት ያደርገዋል። እንደው እንውጣለን፣ እንግብግብ ይላል ሰውየው። በወስ በገለጻ ግብ እናድርጎ ይበላል። ስለዚህ ቡዳ ያለ እንኳን ፎቶሽን ሰቅለሽ ይበላል። አደጋ ነው። ይሄ ሲህር የሚሰራበታል። ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። አውርዱ ወዲ ሐራም ነው ወ ለጉ ለጉዲ አተራስሽን እያጋለጥሽ ነው። ተዋረል አላህ ብላችሁ ለኢላሀ ኢልላህ እንደ እንደሱ ለገበያ እራሱን ሽንኩርት አይደለሽ አንቺ ወይ ዝንጅብል አይደል ምን ትሰሪያለሽ? እንደው ለተራ ተለቅልቃ ተለቅልቃ አሁን እንትን ላይ ቀርባ ምን ልታመርች ነው? ምን ልታገኝ ወይ ባለ ትዳር ነሽ ወይ ትዳር የለሽም ትዳር ካለሽ ምን ምን ምንሽ ምን ለማለት ፈልገሽ ነው? ምን አስበበሽበት ነው? መይሙና፣ ፋጡማ፣ ከዲጃ እንደዚህ ይሰራል። እንደ ቢላሂ ዐለይክ እንደ መልፋኢደቱ ለኪ ምንድን ነው የምታገኘው ጥቅም? ምንድን ነው እስኪ? ምን እርካታ ታገኛለሽ? ቆንጆና ተባለ በቃ ቆንጆ ነሽ ለባለቤትሽ። ሌላ ሰው ጋር ምን ትሰሪያለሽ? ለምን ፈተና ትሆኛለሽ ለሰው ውስጥ ራስሽንም እንደነዚህ እንደነዛ አሁን ቡዳ አይበሉም። ምንም የማይሆኑ አሉ። ቡዳ መበላት ማለት ወይንም ሲህር መደረግ እኮ ማለት ቀጥታ በቃ ልብስሽ እመጣል እኮ ብቻ አይደለም። ለዝሙት ካሯሯጠሽ እኮ ሲህርም ይሆናል። ለጧት ማታ ወደ ዝሙት የምትሯሯጥ ከሆነ ሲህር እኮ ይሆናል። ሲህር ይሆናል። በቃ ሩጭ ሩጭ፣ እንደዚህ አጥፊ አጥፊ የሆነ ነገር በቃ ስካር ካደረገሽ መስሑር ነው የምትኙ። የሮጠሽ ሮጠሽ ቲክቶክ ምን ይሄ እኮ ድግምት እኮ ይሆናል እንዴ! የግድ እኮ ልብስ ማውለቅ እኮ ብቻ አይደለም፣ ወይም አዙሮ መድፋት እኮ ብቻ አይደለም። ብዙ ነገር አለው፣ ድግሪ አለው። ድግሪውን ጠብቆ ነው አንቺ ላይ የሚሰራው። ስለዚህ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። አየቱ? እና ይህን ይመስላል እንግዲህ። በሰማን ነው የምንጠቀመ ላይ ያደርገን አላህ። ይጠብቀን። ጥንቃቄ እናድርግ በተቻለ አቅም ወደፊትም ማያስነካን ከነካንም ደግሞ ላያላቅቀን እንሻለን። የገረመኝ የገረመኝ፣ ቡዳውም ሆነ ሲህሩ በአካል አላየኝ፣ እንዴት ይበላኛል? ይሄ ነገር እውነት ነው እንዴ? ወይስ እያስፈራሩኝ ነው? ንገረኝ እስቲ ኡስታዝ፣ ባረከ አላሁ ፊክ፣ እንዳታልፈው። አዎ፣ ፌስቡክ ላይ ባለ ፎቶ ሲህር ይሰራል። ቡዳም ራሱ ይበላል። በፎቶ በፎቶ ማለት ነው ፌስቡክ ላይ ቲክቶክ ላይ እምን ላይ የሰቀላችሁ አውርዱ። ሐራም ሐራም ሐራም ሐራም። የሐራም መጥሪያ እኮ ነው፣ የሐራም መጥሪያ። ምን ጥቅም እንደሚያገኙ አላሁ አእለም። አብሪ እንትን እንትንሽን አድርግሽ፣ ራሱ ኒቃቢስቷ ምን ትሰሪያለሽ ይላል ይበላል እንክንት አድርጎ ነው ይበላሽ። ይሄ አደጋ ነው። እንደ ቡዳስ እንዴ የኔ አካል አልታይም። በአካል ባትታይም እንኳን ፎቶሽ እየታየ አይደለም? ባህሪሽ የሚገለጽለት ሰው ቁጭ ብሎ ቡዳ ይበላል። እህ እው አይን የሌለው ሰው ቡዳ ይበላል። እደግመዋለሁ፣ አይን የሌለው ሰው ቡዳ ይበላል።

አቤት ጸጉሯ፣ አቤት እናነው ውዶቼ። እንዴት ተጠቀማችሁበት? ተስፋ አደርጋለሁ እንሻላህ እስካሁን በነበረ ቆይታ ከልባ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አድርጎ አበረታቱኝ። ሰላሙ አሌይኩም ወራህመቱላህ በረካቱ።